ትምህርቱ ገብቷችኋል? ትምህርቱ ገብቷችኋል? እስኪ ለራሳችሁ ሞራል እስኪ ስጡ። ደደደደ በቃ ለወደፊት እራሱ ማለት ነው። አንዱኛው ኢንጂነር ይሆናል፣ አንዱኛው ዶክተር ይሆናል፣ አንዱኛው ፓይለት ይሆናል፣ አንዱኛው ደግሞ የግል ቢዝነስማን። ግን ያው አብዛኛዎቻችሁ የግል ድርጅት ነው የፈለጋችሁት ነው፣ አይደለም? በጣም ጥሩ እና

ከዛ በዛ ማርሽ ነገር መሰለው እሱ እንደዚህ ሲልካ ነው ያው ይገፋዋል። ይሄ እንደዚህ ይነሳል። ባዶ ክፍት ትሆናለች። ቤት መስራት የምትፈልጉ በቀጥታ እንግዲህ ቤት ለመስራት እቅድ ሲኖራችሁ በዚህ በምናስቀምጠው ቁጥር እየደወላችሁ ፍሳህ ተወልዴ ብላችሁ በቀጥታ ጥራት ያለው እጅግ በጣም የሚያምር ይሄን የመሰለ ብሎኬት እንግዲህ የሚያመርት ወንድማችን ነውና፣ አድራሻ እንግዲህ ከቆቦ መናኸሪያ ዝቅ ብሎ አካባቢ ፍሳህ ተወልዴ ካላችሁ ብሎኬት ማምረቻ በቀጥታ ሰዎች ይጠቁሟችኋል። ቁጥሩን እናስቀምጣለን። በዚህ ቁጥር እየደወላችሁ ጥራት ያለው፣ በተለይ በከደራያ በኩል ነው የደወልነው ዛ አይተነ ምናምን ነገር ካላችሁ እጅግ በጣም ደስ በሚል ሁኔታ ጥራት ባለው ሁኔታ ያስተናግዳችኋል። ይው እንግዲህ እየጫነ እየወጣ ነው። አ ገፋ ገፋ መኪናው መቼ ነው የሚመጣው? ከስንት ሰዓት በኋላ። መማር ደግሞ ብርሃን ነው እና ትምህርት መማር አለባቸው። ግን የስራ ድል ትምህርት በትምህርት የሚገኝ ሌላም እንደሆነ ግንዛቤ እንድትይዙ ይህን ከኛ እንድታይ ነው። የግል ስራ እንዳማራጭም ማየት አለበት። መማር ግን መሰረታዊ ነገር ነው። አሁን የመንግስት ራባት ተይዞ ሌላ የግል ስራ በንግድ ዘርፍ በሆቴል ዘርፍ በግንባታ መካኒክ እንደዚህ የኛ አካባቢ ግን አሁን ይሻላል። ያን ዕድሉ ስለሌለ ልጆችን ያሁን ልጅ አሁን ስራ መያዝ ነው፣ ከግብርና መውጣት። እንዳባቴ ግን ወሬ እንዳልሆነ ነው እንጂ መካኒክ ሆናለሁ ምናምን ለምን ዕድሉ ስለሌለ ማለት ነው። ሌላ ከተማ ወላጆቻቸው መካኒክ የሆኑ ግንበኛ የሆኑ በያጅ የሆኑ ንግድ ያላቸው ሆቴል ያላቸው እዚህ ሆቴልም አለ። ግን የበኛ ጊዜ ትንሽ ነው የነበረው፣ የተናቀ ስራ ነው። እና የእናንተ ሁሉ ጊዜ ማሰብ ያለባችሁ እንደውም ተምራን ሳይሆን ሌላ አይደለም። ሰው እንደው ሀብታም የሚሆነው ንግድ ሲነግር ነው። ቢዝነስ ነው። ሰው ተምሮ መቶ ሺ በወር ደሞዝ ቢኖረው የትም አይደርስም። እኔም የፌዴራል ኦዲተር ነበርኩ፣ እና ከዛ ስራ ወጥቼ ነው የግል ስራ ሌላ በዚህ ነው ምኖረው

እና ምንድነው እንዳልኳችሁ በከተማ አስተዳደር ታቀና አነስተኛ ጽፈት ቤት ድጋፍ ያደረጉልና፣ ምን ቸገራችሁ? መብራት ነው ውሃ ነው ለውጭ ትራቴ። እንደገና ይሄ ቴክኒክ እና ሙያ ያለው ያለው ነገር ይሄ አንድ የስራ እድል ነው። ስለዚህ እናንተ ተማሪዎች ናችሁ ተምራችሁ እንግዲህ በመንግስት ስራ ወይም በግል ሴክተር ተቀጥራችሁ አንድ የስራ እድል ነው። ግን አሁን እንደምታዩት ሁሉም የተማረ ሰው ስራ ያገኛል ማለት አለ። ስንት ሰው ዲግሪ ይዞ ማስተር ይዞ በየቤቱ ቁጭ ብሏል። እና እኛ አካባቢ ምንድነው እኛ ልጅ ተመስነር ግን፣ እዚህ ነው ያደኩት፣ እዚህ ነው ሀገሬ እርሻ ነው የነበረው። ያለው እርሻ እንዳሁም ይሻላል እንጂ እርሻ ነው የአማራጭ። ወይ እርሻ ነው ወይ ትምህርት ነው። የዛ ትምህርት ሙድ ነበረ በእኛ ጊዜ። ግን ወደ ሌላ ቦታ ስትሄዱ ወላጆቻቸው ነጋዴዎች ይሆናሉ፣ ሌላ የግንባታ ሰራተኛ ይሆናሉና አማራጩ ይሰፋል። አሁን እኛ ጋር ግን መቼ ተምሮ ሰው ገበሬ አይሆን እንደምታዩ። ወይ ነጋዴ ሊሆን ይችላል ወይ ግን በእኛም ይሻላል፣ ወይ መካኒክ መሆን ወይ ሾፌር መሆን ወይ በያጅ መሆን ወይ ሆቴል ስራ እንደዚህ ምናምን ተምሮ መቼም ይሻላል። ተምረች አሁን ገበሬ እለ ሸሬጃ አስራው በኢኮኖሚ ደረጃ ያንን ትቸው የመንግስት ገበሬ ልሆን አልችልም፣ ግን የተማረሰው አንድ ገበሬ እና አሁን እኔ ስለ ቆቦ ስለ ዓለም ስለ ሃይማኖት፣ ስለ ፖለቲካ ስለ ያለን እይታ የሰማይና የመሬት ነው። ተማሪዎች ያው ወንድማችን ፍስሃ በሚገርም ሁኔታ እንግዲህ ስራ ቦታው ላይ መጣችሁ። በነጽነት ሀሳቡን አካፍሏችኋል። ልምዱንም በደንብ ሰጥቷችኋልና ወንድማችን ግን እናንተ ነገ ጧት ተምራችሁ ትልቅ ደረጃ ትደርሳላችሁ ብሎ ሰላመነ በዚህ ልክ በነፃ ነው እንግዲህ በፈቃደኝነት ያስተማራችሁና ለወንድማችን ሞቅ ያለ ሞራል እጅግ በጣም ኮርተን ባህል ወንድማችን እንግዲህ ያው ሌላ ከሌላችሁ ይሄን ይመስላል። እዚህ የምትጠይቁት ጥያቄ አለ። ከማሽኑ ላይ በቃ አውቃችሁታል ማለት ነው። እንግዲህ ፈተና ቢመጣ ትደፍናላችሁ፣ አለቀ። ከዛ ያው ቡልኬት ምን ይመስላል የሚለውን ይሄው እንግዲህ የምታዩት ነው። እሱ ላይ ሆናችሁ ቡልኬት እንግዲህ የተመረተው ቡልኬት በዚህ ልክ ይሄን ይመስላል የምታዩት ነው እንግዲህ ይህን የመሰለ ቡሉኬት ያው እያመረተ የሚገኝ ወንድማችን ፍስሀ ነው። መሰግናለን። እንግዲህ መምህር ሰለሞን የሚለው ነገር ካለ እንግዲህ፣ ባጠቃላይ በባለሙያው ሳላመሰግን አላልኩም። ምክንያቱም ያለምንም ነገር በራሱ ተነሳሽነት ስጠይቀው ያለምንም ነገር በቃ ፈቃደኛ ሆኖ የመጣውን በሙሉ ያስተናግድልሃለሁ፣ ችግር የለውም፣ ፈቃደኛ ነኝ በማለቱ ብዙ ውጣ ውረድ አለው። ደብዳቤ ምናምን ያስጠይቃል ዝም ብለህ ዘው ማለት አይቻልም። ሀሰው ማለት ሀሰው ሙያ ማለት እሱ ግን ወንድማዊ በቃ ቤተሰባዊ ነው። እኔ ለወንድሞች ለእናንተ ችግር የለው ፈቃደኛ ሆነው ከመጡ በስነ ስርዓት አስተናግዳለሁ ብሎ ያው በቃኑ ተገኝቶ ባለው ሰዓት ባለው ቀን በመገኘቱ እኔ በጣም ደስ ብሎኛል። ተማሪዎችም በቂ ግንዛቤ እንዳገኙ አልጠራጠርም። አይረሴ ለማድረግ መነሳሳቱ በጣም አፕሪሽየት አደርገዋለሁ። አመሰግናለሁ። ተማሪዎችንም በሰዓቱ በመገኘታቸው በጣም ነው የማመሰግነው። ቴንኪው እና መሰግናለን። ሞራል የለም ለመምህራቸው ራፋ እናመሰግናለን። እንግዲህ ውድና የተከበራችሁ አድማች ተመልካቾች፣ የነበረን ሙያዊ ቆይታ ይሄን ይመስል ነበረ። ከድራያ ብላችሁ ዩቲዩብ ላይ ታገኙታላችሁ። ቲክቶክ ላይ ታገኙታላችሁ፣ ፌስቡክ ላይ ታገኙታላችሁ። ማን ብላችሁ? ከድርራያ አንዴ። አዎ እናመሰግናለን። ዴ